ይባላል ቃሉን በቃል የተዘጋጀው እግዚአብሔር ቃል የሚገኘው በአንደኛ ዮሐንስ ምዕራፍ አንድ ከቁጥር 1 እስከ አስር ነው ትርጉሙም 1954 ነው። እንዲህ ይላል ስለ ህይወት ቃል ከመጀመሪያ የነበረውንና የሰማነውን በአይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን ህይወትም ተገለጠ አይተንማል እንመሰክርማለን ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ህይወት እናወራላችኋለን እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውን እና የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እንጽፍላችኋለን። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት ይህች ናት። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ የለም የምትል ይህች ናት። ከእርሱም ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ከዚህ የተማርኩት ከዚህ ጥቅስ የምንማረው ከእግዚአብሔር ጋር ያለን ህብረትና ግንኙነት የእግዚአብሔርን ቃል በመታዘዝና በመጠበቅ የሚገለጥ እንጂ እንዲሁ ዝም ብሎ ስራችን የማይገልጥ ከሆነ ለቃሉ አንታዘዝ ከሆነ ከእግዚአብሔር ጋር ያለን ግንኙነት ትክክለኛ እንዳልሆነ፣ ነገር ግን ያለን ግንኙነት ከጨለማውና ከዲያብሎስ ጋር እንደሆነ የሚያስረዳ ነው። ስለዚህ ከእግዚአብሔር ጋር ግንኙነት አለን ወይም ህብረት አለን የምንል ከሆነ ቃሉን ልንጠብቅና ልንታዘዝ ይገባል።